የተሳሳተ ጥሪ ትርጉም ኤፍሬም እንዳለ ተዋንያን መሰረት ህይወት ሳሙኤል ብርሃን ሃይማኖት ሳምራዊትና አንተነህ ሰይፉ የተሳሳተ ጥሪ ክፍል አንድ ኦፕሬተር ሙሬ ሂል 7093ን ላለፉት 45 ደቂቃዎች ስሞክር ነበር። መስመሩ ተይዟል ነው የሚለው። እባክሽ ትሞክሪልኛለሽ? በደስታ ሞክርሎታለሁ። አንድ ጊዜ ይጠብቁኝ። ይህን ያህል ጊዜ እንዴት እንደሚያዝ አይገባኝም። የባለቤቴ ቢሮ ቁጥር ነው። ዛሬ አምሽቶ እየሰራ ነበር። ቤት ውስጥ ብቻዬን ነኝ። ጤንነቴ በጣም ተቃውሷል። ቀኑን ሙሉ ደግሞ ቀፎኝ ነው ያዋልኩት። ሙሬ ሂል ሰባት ዜሮ ዜሮ ዘጠና ሶስት እየደወልኩ ነው። ሄለው ሄለው፣ ሚስተር ስቴቨንሰን ይኖራሉ? ሄለው ሄለው ሄለው። ሄሎ ጆርጅ። አቤት ጌታዬ። ጆርጅ ነኝ። ሄሎ ማል። በል እባኮ፣ የት ነው የደወልኩት? እዚህ ከደንበኛችን ጋር ነን። ጥሩ ነው። ሁሉ ነገር ሰላም ነው። ለዛሬ ማታ ጠረፉ ሁሉ የተመቻቸ ነው አዎ ጆርጅ ጠረፉ የተመቻቸ ነው ይላል ጥሩ ጥሩ አሁን የት ነህ በህዝብ ስልክ ሄሎ አታስብ ሁሉ ነገር ሰላም ነው በጣም ጥሩ አድራሻውን ታውቀዋለህ አዎ አውቀዋለሁ ከምሽቱ አምስት ሰዓት የግል ጥበቃ ሰራተኛው ቢራ ሊጠጣ ሁለተኛ አደባባይ ወደሚገኝ ቡና ቤት ይሄዳል ልክ ነህ አምስት ሰዓት ሄሎ ምድር ቤት ያሉ መብራቶች ሁሉ እንዲጠፉ አደርጋለሁ አዎ ከመንገዱ የሚታይ አንድ መብራት ብቻ መኖር ያለበት ትክክል ትክክል። አውቃለሁ በአምስት ሰዓት ተኩል አንድ ባቡር በድልድዩ ላይ ያልፋል። ድንገት መስኮት ክፍት ከሆነና እሪ ካለች የባቡሩ ድምፅ ይውጠዋል። ይሄ ነው። ይሄ ቁጥር ስንት ነው እባክህ? እሺ ገብቶኛል። አምስት ሰዓት ተኩል ባቡሩ። አዎ ጆርጅ፣ ሁሉንም ነገር ታስታውሳለህ? አዎ አዎ፣ በፍጥነት ፈጽሟለሁ። በተጫለ መጠን ደም እንዳይበዛ ምክንያቱም ደንበኛችን ለረጅም ጊዜ እንድትሰቃይ አይፈልግም። ትክክል። ጩቤ ተጠቀም ጩቤ ጥሩ ይሆናል። ከዛ በኋላ ቀለበቶቿን፣ የአንገት ጌጦቿን፣ በየመሳቢያዎቹ ያሉ ጌጣ ጌጦቹን በሙሉ ወስዳለሁ። ምክንያቱም ደንበኛችን ልክ ተራ ዘረፋ እንዲመስል ነው የሚፈልገው። አታስብ፣ ሁሉም ነገር የተመቻቸ ነው። እኔ መቼም እኔ ፈጣሪ እንዴት ኦፕሬተር አቤት። የሚፈልጉትን ቁጥር? ኦፕሬተር፣ ስለተቋረጠብኝ ይቅርታ። የደወሉት ምን ነበር? ሙሬ ሂል ሰባት ዜሮ ዜሮ ዘጠና ሶስት መሆን ነበረበት፣ ግን አይደለም። ስልኩ ተጠላልፎ መሆን አለበት። ከተሳሳተ ቁጥር ጋር ነው የተገናኘሁት። በጣም አስፈሪ ነገር ነው የሰማሁት። ስለ ነፍስ ግድያ የሆነ ነገር ኦፕሬተር እባክሽ ይሄ ጥሪ ከየት እንደመጣ አሁኑ ታገኝልኝ ትችያለሽ? ይቅርታ ምን ልዳውት? የተሳሳተ ቁጥር እንደሆነ አውቃለሁ ደግሞ መስማት እንደሌለብኝም አውቃለሁ። እነዚህ ሁለት ሰዎች ጨካኝ አረመኔዎች ናቸው። የሆነ ሰው ሊገሉ ነው። የሆነች ድልድይ አጠገብ ባለ ቤት ውስጥ ብቻዋን ያለች ምስኪን ንጹሕ ሴት ልናቆማቸው ይገባል፣ ልናቆማቸው ስንት ቁጥር ነበር እየደወሉ ያሉት? እሱ ዋጋ የለውም። የተሳሳተ ቁጥር ነበር። አንቺ ነሽ ቁጥሩን የደወልሽልኝ። ቁጥሩን ደግሞ አሁኑ ማግኘት አለብን። ስንት ቁጥር ነው የደወሉት? ለምንድን ነው ይህን አልደደብ ደደብ የምትሆኙ? ስንት ሰዓቱ ነው? አሁን የተደወለውን ቁጥር ማግኘት አልችልም ነው የምት ከዋናው ኦፕሬተር ጋር አገናኙታለሁ። በጣም አስፈሪ ነገር ነው። ስሚ ጣትሽ ተንሸራቶ የሆነ የተሳሳተ ቁጥር ነክቶ መሆን አለበት እንድትሞክር የነገርኩሽ ሙሬ ሂል 70093 ነው የደወልሹ፣ ግን ጣትሽ ተሳስቶ ሌላ ቁጥር ነክቶ መሆን አለበት እና ከሌላ ቁጥር ጋር ተገናኘው። እኔ እሰማችኋለሁ እነሱ ግን አይሰሙኝም። እና አሁን ያንኑ ስህተት መድገም የምትችይበት ምክንያት አይገባኝም። ለምን እንደ ቀድሞ በግዴለሽነት ሙሬ ሂል 70093 አትደውይም? ሙሬ ሰባት ዜሮ ዜሮ ዘጠና ሶስት አው ላገናኙት። ትሞክራለሁ። አመሰግናለሁ። አዝናለሁ። ሙሬ ሂል ሰባት ዜሮ ዜሮ ዘጠና ሶስት ተይዟል። በሀያ ደቂቃ ውስጥ እንደገና ደውልሉት አለሁ። ኦፕሬተር! ኦፕሬተር! ኦፕሬተር! ኦፕሬተር እኮ የፈለጉትን ቁጥር ቢነግሩኝ የተሳሳተውን ቁጥር ለመደወል አልሞከርሽም። እኔ በደንብ አሳስቤሽ አንቺ ግን የደወልሽው ትክክለኛውን ቁጥር ነው። ይቅርታ፣ ቁጥሩን ስንት ነበር ያሉኝ? ለአንድ ጊዜ እንኳን ልደውል የፈለግኩትን ቁጥር ረስተሽ የሆነ ነገር አታደርግልኝም? የሆነ ጥሪ ከየትኛው ስልክ እንደተደወለ ማወቅ እፈልጋለሁ። የዜግነት ግዴታዬ ነው ደግሞ ጥሪው የመጣበትን ስልክ ፈልገሽ እነዛን ወንጀለኞች ማስያዝ ያንችም የዜግነት ግዴታ ነው። እንደዛ ካላደረግሽ ግን ዋና ኦፕሬተር ጋር ላገናኙ። ትችላለሁ እባክሽ አገናኝ። አይነት መከራ። ዋና ኦፕሬተር ነኝ። ዋና ኦፕሬተር፣ አሁኑን አንድ ጥሪ የተደወለበትን ስልክ ቁጥር ማወቅ እፈልጋለሁ። ከየት እንደመጣ ማን እንደደወለ አላውቅ፣ ግን የግድ የመጣበት ቁጥር መታወቅ አለበት። ምክንያቱም የሆነ ሰው ነፍስ ግድያ እያቀደ ነው ዛሬ ማታ አምስት ሰዓት ተኩል ላይ አንዲት ምስኪን ንጹህ ሴት ላይ የሚፈጸም አሰቃቂ የጭካኔ ግድያ እና... ስልኩ የተደወለበትን ልታገኝልኝ ትችላለህ? እነኛ ሰዎች ያሉበትን ማወቅ ትችላለህ? እርግጠኛ አይደለሁም፣ እንደ ሁኔታው ነው። የምን ሁኔታ? የስልኩ ውይይት በአሁኑ ሰዓት እየተካሄደ መሆኑ ወይም አለመሆኑ። በአየር ላይ ያለ ጥሪ ከሆነ የተደወለበትን ማወቅ እንችላለን። ስልኩ ከተቋረጠ ግን አንችልም። ከተቋረጠ አዎ ሰዎቹ እርስ በርስ መነጋገር ካቆሙ ማለት ነው። እስካሁንማ መነጋገር ያቆማሉ ይሄው ነው እኮ ቢያንስ ከአምስት ደቂቃ በፊት ነው። ሰዎቹ ደግሞ ረዘም ያለ የስልክ ንግግር የሚያደርጉ አይመስሉኝም። እሺ፣ ለማግኘት እሞክራለሁ። ባኮ ስምሆንም አልበል ሚስ ስቴቨንሰን፣ ሚስ ኤልበርት ስቴቨንሰን ግን ስማኝ፣ ስልክ ቁጥሩ ስንት ነው? ፕላዛ አራት ሁለት ሁለት ዘጠና አምስት። ግን እንዲህ ጊዜ የምታጠፋ ከሆነ ይህ ጥሪ የመጣበትን ማወቅ የፈለጉበትን ምክንያት ያስረዱኛል? ምንም ምክንያት ማለት ምክንያቱም የሆነ ነገር መደረግ አለበት የሚል ጠንካራ ስሜት ስላደረብኝ ነው። ሰዎቹ የነፍሰ ገዳይ ቃና ነው የነበራቸው፣ አደገኞች ናቸው። ዛሬ ማታ አምስት ተኩል ላይ ይችን ሴትዮ ሊገድሉ ስለሆነ ፖሊስ ማወቅ አለበት ብዬ አስቤ ነው። ይህንን ለፖሊስ አመልክተዋል? አላመለከትኩም እስካሁን አላመለከትኩም። ይህ ጥሪ እንደ ግለሰብ ጥሪ እንዲመዘገብ ነው የሚፈልጉት? አዎ። ግን እስከዛ ድረስ አዝናለሁ፣ ሚስስ ስቴቨንሰን። እንደ ግለሰብነቱ እርስዎ በተናገሩት ላይ ብቻ ተመስርተን ጥሪው የተደወለበትን ለምፈለግሉ አንችልም። ይበልጥ ኦፊሴላዊ የሆነ ነገር ማግኘት አለብን። ስለ እግዚአብሔር ብለ ማለት በዛ ቢሮክራሲ ውስጥ ካላለፍኩ ግድያ ሊፈጸም ነው ብዬ ማመልከት እንደማልችል ነው እየነገርከኝ ያለው? የለየለት ደደብነት ነው። እሺ ለፖሊስ ይደውላለሁ። አመሰግናለሁ። አማራጩ መንገድ እንደሱ ይመስለኛል። የማይታመን ነው፣ ፍጹም የማይታመን ነው። ነገሩን ሲያስቡት ለምን እዚህ ሁሉ ችግር ውስጥ እንደምገባ አይገባኝም ብዬሽ የሚፈልጉትን ቁጥር ፖሊስ መምሪያ ከፖሊስ መምሪያ ጋር አገናኘኝ እባክሽ አመሰግናለሁ ቁጥር መምታት አለብሽ በቀጥታ አታገኛቸው ፖሊስ መምሪያ እየጠራ ነው ወረዳ አርባ ሶስት ፖሊስ ጣቢያ የአስር አለቃ ማርቲ ፖሊስ መምሪያ ሚስ ስቴቨንሰን ነኝ ሚስ ኤልበርት ስቴቨንሰን ከሀምሳ ሶስት ኖር ስተን ቀበሌ ስለ ነፍስ ግድያ ለማመልከት ነው የደወልኩት ማለቴ ግድያው እስካሁን አልተፈጸመም። ኦፕሬተሯ ከተሳሳተ ቁጥር ጋር አገናኝታኝ ግድያውን ሲያቅዱ በስልክ ሰምቻለሁ። በራሴ ጥሪው የመጣበትን ለማወቅ እየሞከርኩ ነው፣ ግን ሁሉም ሰው ደደብ ነው እና በመጨረሻ እርምጃ መውሰድ የምትችሉ እናንተ ብቻ መሰላችሁኝ። እቅዶትማ ቤቴ እርግጠኛ የሆነ ነፍሰ ግድያ ነው። እቅዶቹን በግልጽ ሰምቻችኋለሁ ሁለት የሆነችን ሴትዮ ዛሬ ማታ አምስት ሰዓት ተኩል ላይ እንደሚገድሏት እያወሩ ነበረ። ድልድይ አጠገብ ያለ ቤት ውስጥ ነው የምትኖረው። እየሰማኸኝ ነው? መንገዱ ላይ የግል የጥበቃ ሰራተኛ አለ። ቢራ ለመቀማመስ ወደ ሰከንድ አቬኑ ይሄዳል። ሌላ ደግሞ የሆነ ሶስተኛ ሰው ነበረ፣ እች ሴትዮ እንድትገደልለት ገንዘብ የሚከፍል ሰው ደግሞ ጌጣጌጦቿንና ቀለበቶቿን ይወስዳሉ። ደግሞ አዎ፣ ጩቤን የሚጠቀሙት በጣም ነው የረበሸኝ። ድን አደለሁም። በጣም ገብቶኛል። እመቤቴ ይሄ ሁሉ የተፈጠረው መቼ ነው? በግምት ከስምንት ደቂቃ በፊት እና የሆነ እርምጃ ትወስዳላችሁ ማለት መረዳት ያለብን እመቤቴ ስሞትን ማናሉ? ሚስ ስቴቨንሰን ሚስ ኤልበርት ስተቨንሰን አድራሻው 53 ኖርስተን አካባቢ፣ አምስት ሶስት ኖርስተን አካባቢ ድልድዩ አጠገብ ነው። የኪውንስቦር ድልድይ ደግሞ መንገዳችን ላይ የግል የጥበቃ ሰራተኛ አለን። ደግሞ ሴከንድ አቬኒው። የደወሉት ቁጥር ስንት ነበር? ሙረሂል 70093 ግን ንግግሩን የሰማበት ቁጥር እሷ አልነበረም ማለት ሙሮሄል 70093 የባለቤት ቢሮ ነው። ዛሬ አምሽቶ ነው የሚሰራው እና ቤት እንዲመጣ ልነግረው ፈልጌ ነበረ። የአካል ጉዳተኛ ነኝ ደግሞ የቤት ሰራተኛ ይፈቃድ ወታለች ባሌ አጠገቤ ስልክ እስካለ ድረስ ምንም የሚያሰጋ ነገር እንደሌለ ቢነግረኝም፣ ብቻዬን ደግሞ ያስጠላኛል። ነገሩን እንከታተለዋለን ሚስስ ስቴቨንሰን ከቴሌፎን ኩባንያው ጋር እናጣራለን። ግን የስልክ ኩባንያው እኮ ሰዎቹ መነጋገር ስላቆሙ ቁጥሩን ማወቅ አንችልም ብለዋል። እኔ ጠይቂያቸው ነበር። እውነት? አዎ። ዝም ብሎ ጥሪው የመጣበትን ከመፈለግ አሁኑን ፈጣን እርምጃ መውሰጃ ጊዜ ነው። መነጋገር ካቆመ ስልክ ቁጥሩ ማጣራት ምን ዋጋ አለው? እናንተ የስልክ ቁጥሩ እስክታውቁ ድረስ ግድያ ይፈጸማል። እኛ እንከታተለዋለን ሚስስ አያስቡ። ሙሉ ከተማዋ መታሰስ ያለባት ይመስለኛል። አሁን እኔ ለምሳሌ የምኖረው ከሰከንድ አቬኒው ብዙም ሳይርቅ ከድልድዩ አጠገብ ነው። አሁን እንደዛ አካባቢ ሬዲዮ የተገጠመበት መኪና መላክ አለባችሁ። ቤቴ ግድያው እርሷ አካባቢ እንደሚፈጸም እንዲያስቡ ያደረጉት ምንድን ነው? እንጃ አላውቅም። ግጥምጥሞሹ አሰቃቂ ነው። ከሰከንድ አቬኒ የግል የጥበቃ ሰራተኛው ድልድይ ሰከንድ አቬኒው እኮ ረጅም መንገድ ነው። በኒውዮርክ ከተማ ስንት ድልድዮች እንዳሉ ያውቃሉ? አዎ አውቃለሁ። ብሩክሊን፣ ስታተን አይላንድ፣ ኪዊንስ እና ብሮንክስ፣ እነሱ ሳንጠቅስ ማለት ነው። አውቃለሁ ስታተን አይላንድ ውስጥ አንዲት አነስተኛ ጎጆ እንደማትኖር ወይም እርስዎ ሰምተውት የማያውቁት ሰከንድ አቬኒው የሚባል ቦታ አለመኖሩት በምን ያውቃሉ? እንደውም ስለ ኒውዮርክ እያወሩ መሆናቸውን በምን ያውቃሉ? ምክንያቱም ጥሪውን የሰማሁት በኒውዮርክ የጥሪ መስመር ነዋ። ምናልባት የሰሙት የረጅም ርቀት ጥሪ ሊሆን ቢችልስ? እባክህ ስልኮች አስቄ ነገሮች ናቸው። መቢቴ ለምን በዚህ መልኩ አያዩትም? ለምሳሌ ያ የስልክ ንግግር ሲደረግ አላዳመጡ ቢሆን ኖሮስ? ለምሳሌ ባለቤቱ ሁል ጊዜ እንደሚያገኟቸው ሁሉ አግኝቷቸው ቢሆንስ ኖሮ ይህን ያህል ይበሳጫሉ እንዴ? አይመስለኝም ግን ኢሰብአዊ የጭካኔ ነገር ይመስለኛል። ቤት የዚች ከተማ ውስጥ በየቀኑ በርካታ ነፍስ ግድያዎች ይታቀዳሉ፣ አብዛኛዎቹን ግን እናከሽፋቸዋለን። ግን ግን የዚህ አይነት ፍንጭ ዋጋ ያሉ አይደለም። እንደውም ለእኛ ፍንጭ ከሌለው ነገር የተሻለ አይደለም። ግን እናንተ ማለት ጥሪው የውሸት መሆኑንና የሆነ ሰው እርሶ ሊገደል እያቀደ ነው ለማለት በቂ ምክንያት ከሌሎት በቀር በጭራሽ እንዲህ አይነት ሀሳብ የለኝም። ማለት ማን ሰው ቢሆን ለምን እኔን መግደል ይፈልጋል? ሙሉ ቀንና ምሽት ብቻዬን ነኝ። ከቤት ሰራተኛ የኤሎይዝ በስተቀር ሌላ ሰው ላይ። እሷ ግዙፍ ነች፣ ወደ ሁለት መቶ ፓውንድ ትመዝናለች። ቁርሴም በትሬ አድርጋ ለማምጣት እንኳን የምትሰንፍ ነች። ሌላው ብቸኛ ሰው ባለቤት የኤልበርት ነው። እሱ ደግሞ በጣም ነው የሚወደኝ። የኔ ነገር አይሆንለትም። ሁል ጊዜ ይንከባከበኛል። ከአስራ ሁለት ዓመት በፊት የታመምኩ ጊዜ ለአንዲት ደቂቃ እንኳን ከአጠገቤ መራቅ አይፈልግም ነበር። ስለዚህ ምንም የሚያሳስበት ምክንያት የለም። ሌላውን ነገር ለእኛ ተውልን፣ እኛ እንከታተለዋለን። ግን ምን እርምጃ ትወስዳላችሁ? መሽቷል። አሁን አምስት ሰዓት ሊሞላ ነው። መቤቴ፣ እኛ እንከታተለዋለን። ለከተማዋ በሙሉ በሬዲዮ ታስታውቃላችሁ የፖሊስ ቡድኖችን ከተማ ውስጥ በትናላችሁ ሬዲዮ ያላቸው መኪናዎቻችሁ አጥብቀው እንዲከታተሉ ታስጠነቅቋቸኋላችሁ በተለይ እንደኔ እንዳለሁበት አይነት አጠራጣሪ የመኖሪያ አካባቢ መቤቴ እኛ እንከታተለዋለን አልቆትኩ አሁን እጅ ላይ ጥቂት አስቸኳይ ጉዳዮች አሉብኝ መቤቴ ደህና ይደሩ እናመሰግናለን ደደብ ግን ለምንድ ነው ስልኩ እንደዛ የተረቀምኩት። እንደ ሞኝ ይቆጥረኝ ያለው ለምንድ ነው ኤልበርት ቤት የማይመጣው? ለምን አይመጣም? ለምን ቤት አይመጣም? ስንት ቁጥር ነው የሚፈልጉት ኦፕሬተር? ስለ እግዚአብሔር ብለሽ እንደገና፣ ሙሬ ሄል 70093 ትደውልኛለሽ። እስካሁን ለምን እንደቆየ ምንም ሊገባኝ አልቻለም። ሞክርሉታለሁ። ሞክሪ ሞክሪ። ለምን እንደማይመልስ ምንም ሊገባኝ አልቻለም። አዝናለሁ፣ ሙሬ ሂል 70093 ተይዟል። እኔ ተመቸዋለሁ። ለእኔ መንገር የለብሽም። መያዙን አውቃለሁ። ለትንሽ ጊዜ እንኳን ከዚህ አልጋ መውረድ ብችል ትንሽ ንጹሕ አየር ብተነፍስ፣ በመስኮት ተንጠራርቼ ወደ ውጭ መንገዱን ማየት ብችል። ሄሎ ርበርት። ሄሎ ሄሎ። ይህ ስልክ ምነካው? ሄላው። ሄሎ። የተሳሳተ ጥሪ ክፍል ሁለት ሳምንት ይቀጥላል።